በኢንፍሌሽን ጊዜ የመጀመሪያ እንደ መፍትሄ ተብሎ ብዙ ጥናቶች እያሉ ያሉት ምንድን ነው? ተጨማሪ ቫሊው ወዳላቸው ነገር ውስጥ መግባት ይቻላል። እንበልና ትናንትና አግኝተናቸው የነበረው ብሮች ሳንፈልግ ምናስረክበት አጋጣሚዎች እንዳይመጡ ሁሌ ምን ማድረግ አለብን? ተጨማሪ ቫሊው እየጨመርን የተሻለ ገንዘብ ጀነሬት። ያ ማለት ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ፣ ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃወታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት ኢንፍሌሽን ማለት ምንድን ነው? በኢንፍሌሽን ማለት ኢኮኖሚው ወይ ደግሞ በተወሰነ መልኩ ብር የመግዛት አቅሙ ሲቀንስ የሚያጋጥሙ ለምሳሌ የኢኮኖሚ መቀዛቀዞች፣ እንዲህ ዓይነት ነገሮች በሚያጋጥሙ ሰዓት ላይ ምን ማድረግ አለብን? ምን አይነት መፍትሄዎች መስጠት አለብን? የሚሉትን አብረን እናያለን። መልካም ቆይታ። እንግዲህ አሁን ኢንፍሌሽን ስንል ኢኮኖሚ ወይ ደግሞ ብር የመግዛት አቅሙ እየቀነሰ በሚመጣበት ሰዓት ላይ ገበያ የመቀዛቀዝ እና እንዲህ ዓይነት ምልክቶች ይታያሉ። በዚህ ሰዓት ምንድነው መደረግ ሲያለበት በኢንፍሌሽን ጊዜ የመጀመሪያ እንደ መፍትሄ ተብሎ ብዙ ጥናቶች እያሉ ያሉት ምንድን ነው ቫሊዩ ቼን መጨመር። ማለት የምንሰራው ስራ ላይ ቫሊዩ መጨመር። ለምሳሌ እንመልከት። ብዙ ጊዜ አሁን ሰርቪስ የሚሰጠው አገልግሎት ብቻ ነው። ያኔ ገበያ ሊቀስቅስ ብቻል ብር ይሰራል፣ ግን የሚያገኘው ነገር ይቀንስበታል። ታዲያ ምን ማድረግ አለብት? ሰው ለምሳሌ እርሻ ውስጥ ይግባ። ቫሊዩ ቼን ማለት ተጨማሪ ቫሊዩ ወዳላቸው ነገር ውስጥ መግባት ይቻላል እንበልና ሀርትል ቢዝነስ ገባ ልበል። ሀርትል የሚባል ቢዝነስ ብትገባ ቅጠሉን በመብላት ይህ ሀርትል የምትለው ምን ይሰጠናል ማለት ነው? ጥጡን ይሰጠናል። ስለዚህ አሁን ክሩን አድርገ መሸጥ ትችላለ። እዚህ ውስጥ አንድ ምን አለማ ተጨማሪ ቫሉ ጨመርን ማለት ነው። ሁለተኛ፣ ክሩን ደግሞ ወደ ልብስነት ቀይሮ አለ ሁለተኛው ቫሉ። ሶስተኛ ደግሞ እሱን በተመሳሳይ ኤክስፖርት ማድረግ ትችላለ። አሁን እዚህ ውስጥ ምን እያየን መጣን? ኢኮኖሚው ላይ ተጨማሪ ሀይልን የጨመር ነው ነው። እርሻ ላይ ምሳሌ አሁን ቲማቲም አለ፣ ሙዝ ይኖረናል። ምንም አይነት ፍሩትና ቬጅተብልስ ሊሆኑ ይችላሉ። ብትመጣ ተጨማሪ ጉልበት ነው የምታገኘው ነው። ይሄ ማለት ምንም አልነበረም ዘንድ ጨመርክ እንደማለት ነው። ሌላው ላይ አይቻልም እያልኩ አይደለም። ለምሳሌ እንመልከት። ብሩ ያለው ምሳሌ አሁን አየር ላይ ያለው ብር ትሪሊየን ነው። እንደ አንድ ትሪሊየን ያለው ልበለ፣ ሚስተር ኤክስ ሪል ስቴት የሚባለው ጋር ከሆነ የያዘው በሚቀጥል ሽያጭ ሲፈጽም ወደት ይገባል፣ ወደ ቢ ነው የሚሄደው። ስለዚህ አሁን ብሩ ከየት ወደት ሄደ ማለት ነው ከሚስተር ኤ ወደ ቢ ነው ሄደው፣ እንደማለት ነው። ሰርኩሌት ነው እያደረገ ያለው ሞር በኢንፍሌሽን ጊዜ ምን ይመከራል? ተጨማሪ ጉልበት ይዘ የምትመጣ ከሆነ ብሩ ማምጣት ይችላል። እንደተባለው የእርሻ ስራዎች ላይ መምጣት፣ በጣም ብዙ ያልተነኩ እርሻዎች አሉ ኢትዮጵያ ውስጥ። ለምሳሌ አሁን ሰሞኑም የሰማናቸው ሪፖርቶች አሉ አይደል? ቆንጆ ቆንጆ ነገሮች እና በእርሻ ላይ መሰማራት ቫሊ ሞር የምንጨምርበት ነው እንበል። ማር ሊሆን ይችላል፣ ዶሮ ሊሆን ይችላል፣ እርባታ ሊሆን ይችላል። ተጨማሪ ቫሊ እየጨመርን የተሻለ ገንዘብ ጀነሬት ያ ማለት ጨምረናል። ያ የጨመርነው ነገር ደግሞ ተጨማሪ ዞንን የሚመጣው አድቫንቴጅ አለ ማለት ነው። ሁለተኛው ማምረት እሱ መምጣት አለብን። ማምረት ይመከራል። መቼ? በኢንፍሌሽን ጊዜ። ለምን አመረትክ ማለት ከምንም ለምሳሌ ጥሬቃን ያለው ወረቀት ጥሬቃ አለ። ይሄን ጥሬቃ ፕሮሰስ አድርገን ሶፍት አመረትክ። ከዛ በኋላስ ይሄን ከመጀመሪያው የመጀመሪያ ፕሮዳክሽን ወደ ሁለተኛ ፕሮዳክሽን እየቀየርክ ያለው ወይ ደግሞ እንመልከት አሁንም በተመሳሳይ ኖርማል የኮርን በቆሎ ትይዛለህ። በቆሎም ፕሮሰስ አርገው ኮርን ፍሌክስ አርገ መሸጥ ትችላለ። ይሄም በፕሮሰስ አልፎ ነው። ይሄ ማለት ከመጀመሪያው ላይ ወደ ሁለተኛ፣ ከዚያ ወደ ሶስተኛ ስትቀይሩ ኢቭን ኤክስፖርት ማድረግም እንችላለን ነው። እንግዲህ በአጭሩ ምን እያለ ነው? በኢንፍሌሽን ጊዜ አንዱ የሚመከረው ምንድን ነው? እንደዚህ ባህል የሚጨምሩ ስራዎች ላይ መሰማራቱ እጅግ በጣም ይመከራል። ነው የመጀመሪያ ሁለተኛ ሁለተኛ ምን ይመከራል ከተባለ በኢንፍሌሽን ጊዜ ትልቁ ትልቁን መጠንቀቅም ያለብን ምንድን ነው፣ እጃችን ላይ ያለው ነገር ማጣት የለብንም። በጣም መጠንቀቅ አለብን። መደንገጥ የለብንም ብዙ ጊዜ አሁን፣ እዚህ ጋር ከአእምሮ ጋር ያለውን ግንኙነት በማድረግ እስኪ እናውራው። የአእምሮና ገንዘብ እና ቢዝነስ የሚለው እንመልከት። አእምሮአችን በተግባር የሚደረገውንና በሀሳብ የሚታሰቡ ነገር መለየት አይችልም፣ ስፔሻሊ ድቡቅ የሚባለው የአእምሮ ክፍላችን። ለምሳሌ እንበልና ኪስክ ላይ መቶ ሺህ ብር አለ እንበል። አሁን መቶ ሺህ ብር አለ ዘንድ አሁን ጠዋት ማታ ከስተመሮች አንተ ጋር መምጣት አቁሟል። ከዛ ሁሉ የሚወራብህ ወይ ጠዋትም ማታም ስለ ድንጋጤ ነው፣ ኢኮኖሚ የለም ቱን የለም በምትባል ሳት ላይ ጭንቅላትህ ምን እየወረረው ነው ማለት ነው። የለም የሚባለው ስሜት ውስጥ እየሰረጸ ነው ያለው። አሁን ሳንፈልግ እዚጋ እንለየው። ድቡቅ የሚባለው የአምሮ ክፍላችን በተግባር የሚተገበረውን እና በሀሳብ የምናስበውን መለየት ስለማይችል የምንሰማው ነገር እውነት ይመስለናል ነው ለዛ ነው እኮ ብዙ ጊዜ አንዴ ከመጣብን ብዙ ነገር ጎርቶ የሚሄደው ድንጋጤ የሚፈጥረው ነገር አለ። ስለዚህ እዚጋ ምን ማድረግ አለብን ነው ትልቁ ማድረግ የሚገባን የሙላት አስተሳሰብ መቀየር አለበት። ሙላት ማለት የእጥረት አስተሳሰብ ተቃራኒ ነው። የለም አለም ማለት ምንም ላይኖር ይችላል፣ እንዳልኩት ነው ምንም ላይኖር ይችላል እረዳለሁ ነው። ሪያሊቲው ላይ ግን ውስጥህ አሁንም የባዶነት ስሜት የሚሰማ ከሆነ እመነኝ፣ የጊዜ ጉዳይ ነው እንጂ ያ የባዶነት ስሜቱ የበለጸግብ ይሄዳል ነው ሰው ምን መደረግ አለበት ነው የሙላት ማለት መታገል ያለብህ ምክንያቱም፣ አለማቶች ብዙ አይነት ዲፕሬሽን ውስጥ ገብተዋል። አሜሪካ 1935 ገባ ምንድን ነው ያደረገችው ነው መፍትሄ ሰጠች። ባለሙያዎቿ መጡ አግሬሲቭ ሊሰሩበት ከተሞቻቸው በእርሻ በማምረት ውስጥ አግሬሲቭ ከተሰራ በኋላ በአምስት አስር ዓመት ባልሞላ ከዛ ኢኮኖሚ ወጥተው ጠንካራ ኢኮኖሚ ከአስር ዓመት በኋላ ኮ ሀያል የሚባል የዓለማችን ጦርነት ተከሰተ፣ ሁለተኛ የዓለም ጦርነት። ብዙ አለማቶች ሲደቆ አሜሪካ ጠንካራ ኢኮኖሚ ገነባችበት ነው። ተመልከት፣ 1935 ላይ ከባድ ዲፕሬሽን ውስጥ ነበሩ፣ ከዛ ወጥተውን ወደዚህ የመጡት ነው። ለምን እንደዛ ሊሆኑ ቻለ ከተባለ ይዞት የመጡት ስትራቴጂ ነው። እንግዲህ ይህ ምን ያመለክታል ኢንፍሌሽኑን እንቋቋመው አንችልም፣ ብቻ ሳይሆን መሆን ያለበት የራሳችን ስትራቴጂ ይዘን መምጣት አለብን እና ሰው እንደ ሁለተኛ ሀሳብ አድርገን የምንነሳው የሙላት አስተሳሰባችን እጅግ በጣም መጠንከር መቻል አለበት። ሶስተኛ ምን መደረግ አለበት በኢንፍሌሽን ጊዜ ከተባለ አዳዲስ ብሬክ ትሩ ሜቶዶች መጠቀም አለብን ለምሳሌ ከዚህ ቀደም ሰርቪስ ላይ ያለ ሰው ማምረት ላይ መምጣት አለበት ከዚህ ቀደም ታደርጎ ከነበረው ቢዝነስ መውጣት መቻል አለብን ነው ለምን ምክንያቱም ያ የምታውቀው ቢዝነስ ይመግብህ የነበረው ብር አብቅቶ ሊሆን ይችላል አንዳንድ ሌዞ ምን ተብሎ ይጠራል ኖቲፊኬሽን ልኮ ልኮ ልኮ በቅቶት ሊሆን ይችላል አንዳንድ ጊዜ የማናስተውለው የቤት ኪራይ መክፈል ሲያክተን ሰራተኛ መክፈል ሲያክተን አጠገባችን ብሩ ሲጠፋብን እጅግ በጣም ያናድደናል የሚገርመው ይሄ ማለት ምልክት ነው። ከዛ በኋላስ ይሄን ምልክት ስታይ በጣም በፍጥነት ራስህን መልስ መስጠት አለብህ። ትላንትና ሄደህበት የማታውቅ መንገድ መሄድ አለብህ። ትላንትና በልተው የማታውቀው ምግብ መመገብ አለብህ። ትናንትና ያላረካቸው ለምሳሌ በምሳሌ እንምጣና ሰርቪስ ቢዝነስ ላይ ወይም ግልጋሎት ላይ ያሉ ሰዎች ምንስ መግባት አለባቸው? እርሻ ላይ ወይም ማምረት ላይ መግባት አለባቸው። ወይ ደግሞ ማምረት ላይ ያለ ሰው ኤክስፖርት ላይ መምጣት አለበት። ብዙ ጊዜ የምናየው ምንድን ነው፣ ፌድ የማድረግ ነገር አለ፣ አንዱን ቢዝነስ የመልመድ ነገር አለ። ለምሳሌ እንበልከትና አንድ ሰው ኢምፖርት እና ኤክስፖርት ገብቶ አስር ዓመት ስራ በደንብ ከሰራበት ቢዝነሱን በደንብ ያውቀዋል። ከዛ በኋላ ትንሽ ነገር ተስፋላ ያስቆርጦ ምን ይችላል እኮ ለምን በደንብ ኢንዱስትሪው ስለሚያውቀው ብሩን የሚያገኝበትን ቀን ይስላል። ከዛ በኋላ ውስጡ አይ በቃ ይሄ ነገር አሁን ጥሩ አይደለም፣ አሁን ጥሩ አይደለም፣ አሁን ጥሩ አይደለም እያለ ደጋግሞ ለማይንዱ ወይ ለአእምሮ በሚነግርበት ሰዓት ላይ ሳይፈልግ ያልተፈለገ ውጤት ይመጣል እንደማለት ነው። ሶ ያ እንዳይከሰት ምን ብናደርግ ይመከራል ትናንትና በፍጹም ያልጀመርናቸውን አዳዲስ ቢዝነሶች መጀመር መቻል አለብን። አዳዲስ ኔትወርኮች ማብዛት አለብን። ኤክስፕሎር ማድረግ አለብን። ይሄ ማለት ከኛ ከምናውቀው ራዲየስ መውጣት አለብን። ለምሳሌ አዲስ አበባ ከሆነ የምንሰራው አርባ ምንጭ ሊሆን ይችላል፣ አዋሳ ሊሆን ይችላል፣ ባህር ዳር ሊሆን ይችላል። ብቻ ከዚህ ቀደም ያልሄድንበት ቦታ መሄድና መነገድ። ለምሳሌ እኔ ማመርተው ዛሬ ቡና ቢሆን የሚያቁኝ አዲስ አበባ ከሆነ ለምን አዋሳ አልሸጥም? ለምን ባህርዳር አልሸጥም? ለምሳሌ ዛሬ ኢትዮጵያ ውስጥ አዳዲስ ክልሎች አሉ ተጨማሪ ክልሎች ሰው፣ ለምን እንደዛ ቦታዎች ሄደን ኢንቨስቲጌት አድርገን አንሰራም? ብዙ ቦታዎች ማይቻለኩ በጣም ብዙ መሰራት የሚችሉባቸውና ይህ ምን ተብሎ ይጠራል ከተባለ፣ ለኢንፍሌሽኑ እንደ ተጨማሪ ጉልበት የሚሆነን ሰርተናቸው የማናውቃቸው አዳዲስ ቢዝነሶች በመጀመር መቋቋም ይቻላል። ልክ ይሄንን አይነት መንገድ የሚወስዱ ሰዎች ብሬክ ስሩ አድርጎ መመጠስ ወይ ደግሞ ማለፍ ይችላሉ። ነገር ግን ይሄንን እንቢያለን ያለን ቀነስ ነው። እዚህ ጋር አንድ ጓደኛችን ምን ይላል፣ ውሃው ላይ ስትገባ በማወቅም ባለማወቅም በጣም ትንሽ ቦታ ላይ ችለ ሊሆን ይችላል። ወደ መሀል እየሄድክ ስትመጣ ግን ትንሽ ትንፋሽ አንሶክ ዝም ስትለው ውሃው ብቻ አይደለም ሰውነት በራሱ መክበድ ይጀምረዋል። ከዛ በኋላ ይዛሃቸው የነበሩት እንዳለ ወደ ታች ይዘውህ ሊገቡ ይችላሉ። ስለዚህ እዚህ ጋር የምናየው ምንድነው? ተሸክመነው ያለው ነገር አለ። የቤክራ ያለብን፣ የሰራተኛ ያለብን፣ በጣም ብዙ ወጪዎች አሉብን። እነዚህን ኢኮኖሚው በጣም ጥሩ በነበረ ሰዓት ተቋቁመናቸዋል። በኋላ የሚያሰምጡን እነዚህ ሊሆኑ ይችላሉ። ለምን ተሸክመን ኋላ ለምሳሌ እንበልና በ30 ሺህ ብር የቤት ኪራይ ወይ ደግሞ በ100 ሺህ ብር ብቻ አጠናቆ ሲሰራ የነበረ ሰው እንመልከት። ለብዙ ዘመን ሰራ ሰራ፣ ሳያስበው ወጩ ጨመረበት፣ ከዛም ወደ እጥፍ መጣና በሚሊዮን ወጪ እያወጣ ነው አሁን። በኢንፍሌሽኑ ጊዜ ይህን ያክል ወጪ ከሆነ የሚያስተዳድረው፣ ሳያስብ የያዘው ወጪው ሊያሰምጠው ይችላል ነው። ሰው ምን ማድረግ አለበት ነው። ስትራቴጂያችን መቀየር አለብን ነው። አዲስ የገንዘብ ማግኛ አዳዲስ ቢዝነሶች አዳዲስ ቦታዎች እንደዚሁ፣ ከዚህ ቀደም ሞክረናቸው ሰርተናቸው የማናቅ የገንዘብ ማግኛ ዘዴዎች ውስጥ መሰማራት አለብን ነው። በአንድ ገንዘብ ብቻ ሳይሆን መልትፕል በሚባለው ገንዘብ ውስጥ መግባት መቻል አለብን ነው። ይህን ካደረግን በአንድም ኦርቤላ ጥሩ ነገር ማምጣት እንችላለን ብዬ አስባለሁ። በዓለም ላይ በሚፈጠሩ አጠቃላይ የኢኮኖሚ ከፍታና ዝቅታ የሰዎች ወይ ደግሞ የደንበኞቻችን ፍላጎት ከፍ ዝቅ ማለት አጠቃላይ ኢኮኖሚው ምን ያደርገዋል ማለት ነው ዝቅም ከፍም ኢቭን ፍ ሰሞኑም በቅርብ ጊዜያቶች እየወጡ ያሉ ሪፖርቶችም በ2 ፐርሰንት በ10 ፐርሰንት እንደዚህ ይሆናል ብሎ ሪፖርት ያቀርቡልናል። እኛ ማሰብ ያለብን ይሄን ሪፖርት ብቻ እያንም እያደመጥን የምንሄድ ከሆነ ስሜታችን የመጎዳት ነገር ሊኖር ይችላል። ብዙ ጊዜ ሊነካ የማይችለው በኢኮኖሚ ምንድን ነው ከተባለ ስሜታችን ነው። ምን ከሆነ ከጠበቅ ነው፣ ከጠበቅ ነው መጠበቅ እንችላለን። አይ ብለን ለዜና ራሳችን የምናጋለጥ ከሆነ ደግሞ ይመታናል። ለምሳሌ እንደተባለው በየቦታ የምናያቸው እንዲህ ሆነ እንዲህ ሆነ ሲባል ነገርየው ሳይሆን ሚመታል አንተ ለነገርዮ የምሰጠው ምላሽ ስሜቱ ይጎዳሃል ነው። ከዛ በኋላ የመስራት ወኔያችን ይወርዳል ነው። ከዛ በኋላ ሪል እውነትም ኢንፍሌሽኑ ሳይመጣብን እኛ ደቀናል እንደማለት ነው። ያኔ ያ የመጣብን ኢንፍሌሽኑ እጅና እግራችን ሰጠ ነው። ፈለግንም አልፈለግንም ያ ገዝተነው የነበረው የዛሬ ዓመት በሁለት ሚሊዮን ብር አይናችን ሳን እያየን ልንሸጠው እንችላለን። ትናንትና አግኝተናቸው የነበረው ብሮች ሳንፈልግ ምናስረክበት አጋጣሚዎች እንዳይመጡ ሁሌ ምን ማድረግ አለብን? መበርታት አለብን። ማሰብ አለብን ማሰብ ብቻውም አይደለም መተኛትም የለብንም እውነት ለመናገር መደንግጥም አለብን ነው ብዙ አለማቶች አፍሪካም አለምም ላይ ያሉት ብዙ የኢኮኖሚ ኢንፍሌሽን አጋጥሟቸው እየተጠቀሙት ሜተር ምንድን ነው ከተባለ ህዝቡ ላይ ሰርቶበታል ህዝቡም ደንግጧል ሆ ብሎ ተነሳ ከዚያ በኋላ እንደ አዲስ ምን አደረጉ ሪፎርም አደረጉበት ነው እዚያውም ኢኮኖሚካሊ ሪፎርም ሲያደርጉ የሚገራርም ለውጦች ያመጡበት ሁኔታ ነው ያለው ስለዚህ ምን እናደርግ ከተባለ እኛም እንደ ኢትዮጵያ አይነታችን ቻለንጅ አይነት በሚመጡ ላይ አጋጣሚ ወደ እድል መቀየር አለብን ነው። ለምሳሌ ኢትዮጵያ ውስጥ ያልተነካ የዲጂታል ማርኬት አለ፣ ምንም ያልተነካ እዚህ ቢዝነስ ላይ ሰው ይፈልጋል ነው። አሁንም በደንብ ምልክት እንስጣቸው። በጣም ብዙ ያልተነኩ ቢዝነሶች አሉ ኢትዮጵያ ውስጥ። ለምሳሌ እንደመልከት ሜላሚን ላምርት ብለህ ብትመጣ ጥቂት ሰው ነው ያለው፣ ሳህን ብለህ አሁን እዚህ ጋር የምናመላክተው ምንድን ነው ገና ገና ያልተነካ አገር ላይ ነው ያለ ነው። ለዛው ምን ብሎ ይጠሩታል የቢዝነስ አናሊስቶች ምንድን ነው ቨርጅን ወይ ደግሞ ገና ምንም ያልሆነ ፖቴንሻል ያለው አገር እስከሆነ ድረስ እኛ ብንሰራበት የሚመከር ነው። ግን ይላል በእንደነዚህ አይነት ሀገራቶች ላይ ስንሰራ እጅግ በጣም መጠንቅ ያለብን ሁልጊዜ በጣም ማሰብና አዳዲስ ነገር የመምጣት እንችላለብን እና ኢኮኖሚካል ኢንፍሌሽን በሚያጋጥም መሰል ላይ ራሳችን በመስራት ማበልጸግ፣ አዳዲስ አስተሳሰቦችን በመምጣት አዳዲስ የገቢ ምንጮችም ጭምር በመጨመር የተሻለ ገንዘብ ሜክ ማድረግ እንችላለን። እውነትም ያ የመጣብን ነገር ይዞ ወደ ታች ሳይሄድ መብርታት አለብን እላለን። ይህ የአዲስ እይታ የዩቲዩብ ቻነል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻነሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን። ይላል ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት